እያሰመጡ ነው። ፋዘር ፋዘር በራሳቸው ጊዜ ያበዱ የጨሱ ናቸው። በቃ በውጣትነታቸው

እዚህ ጋር ሻማ ለኩሽ የላችሁ እንዴ? ወንበር ላይ ለቁጥር ታውት ስልኬ ነው። ተተተ ተኛሁ እዛ ሌሊት በር ዘግቼ ምናምን ተኝቼ ለካ ሻማው ቀል ሳል ሳላጠፋው ቀርቼ ለካ ቀልጦ ወንበሩ ላይ አልፋለ። ይሄ ተደራራቢ ወንበር ነበርና ይሄ ሌሊት ሽት መድኃኒዓለም ያለሽ እንዴ ውት ውት ውት ውት ውት ውት ቀልጦ የቻርጀሩ ምናምን አየ። እዚህ ጋር ሶኬት ታየው። ልክ ሶኬቱ ጋር ሲደርስ ይሄ ይሄ ልብስ ይሄ ይሄ ቅልጥ ብሎ ነው እዚህ ተኝቻለሁ። አለሜን ታፍኝ ለሪ አልሰማም አለም ሲያፍነኝ፣ ብንን እንላለሁ። ይሄ እንዳለ ቀልጦ፣ ሻማው ቀልጦ ወንበሩ ይሄ እንዳለ ቀልጥ ብሎ እንደዚህ ሆኖ ነቀው ነውት። ይሄ ገመድ ኤሌክትሪክ ገመድ ነው። ይሄ በቃ ቢፈነዳ በቃ ሊያልቅልኝ ማለት ነው። እዚህ ተኝ ይችላል። መጋረጃውን አልነካው፣ ልብስ የነካው ነገር የለም። ምን የለም። እኔን አልነካ። ሲያፍነኝ፣ ስነቃ ስነቀው እንደዚህ ወኛ ገኝውት እና እግዚአብሔር መቤት ይቅን ይጋንች ይሄ ማዳበሪያ ቤት ነው እንግዲህ የምር ፈጣሪ ያተረፈ የሚይዘው ነገር የለም። ይሄ ቢጋዬ በቃ እዚሁ ውድም ምድል ነበር ሞቼላችሁ ነበረ ፈጣሪ አወጣኝ። እና ኩራንት ላይ እንደዚህ አይነት ወንበር ላይ ሻማ አታብሩ እባካችሁ። የምር አንተራቱ ፈጣሪ ያተረፈ በጣም አደጋ አለው እኮ የምር አስበዋል። ለትንሽ ባትባን ኖሮ እዛው ፍራችሁ ወደ አልጋው ይላል በቃ እዛችሁ አንተም ስለምትታፈል ለመጪው ወተላመረቱ አቅም ያንስ ነበር የምር በጣም በጣም ጥንቃቄ የሚያስፈልገው ነገር ነው። እንደዚህ ሻማ አብርታችሁ የምተኙ ሰዎች፣ ሌላ ደግሞ ስልክ ቻርጅ ላይ አድርጋችሁ አልጋችሁ ራስጌ ቻርጅ ተከታችሁ እዛ ተኞቻችሁ ቻርጅ ላይ የምትጠቀሙ ሰዎች በጣም ብትጠነቀቁ ብዬ ማስብ ነው። እንደዚህ እጃችሁ ላይ ሊፈነዳ ይችላል። አብርታችሁ የምትተኙት እንደዚህ የምር በጣም አደጋ ቪዲዮ ቪዲዮ ነው ይሄ ቪዲዮ የሚያስፈልገው መማሪያ ምን እንደ ባል ላቅም ግን የምር በጣም የሚደብር የሚያስጠላ የመማሪያ ክላስ ውስጥ ከብቶችን አስገብቶ እንደዚህ እንደ ቀልድ እንደ እንትን ቀልድ ውስጥ ቀልድ ነው። ግን ይሆናል አይደለም። አሁን የትምህርት ሁኔታ ያለበት ነገርም በእርግጥ በጣም የሚደብር ነው ግን ደግሞ በዚህ ልክ አላቅም ብቻ ለእኔ እንደኔ ይደብራል በእኛ ጊዜ እንኳን እንደዚህ ክላስ ውስጥ ከብት ምናምን ሊገባ አይደለም ተማሪዎች ወንበር ላይ ወጥቶ ምናምን ግን የሆነ እንደ ሀገር ወዴት ነው እየሄደ ያለው ለምን ዝም ይባላል እናም ዛት ዋን ከስተመር ስንት ነች ቀያ እሷ የፓይናፕል ፍሌቨር ነች 11 ሺህ መጨረሻው አሪፍ ነው ግን ጥቁሩን ነበር የፈለኩት ቴንኪው ይቅር። ግን ታውቂያለሽ፣ ስፔሲፊክሊ የሌመን ቃና ቢኖረው ሌመን ነው የምወደው እና ለምን ቢኖር ገዛሽ ነበር? በቃ ለምንም እኮ አለ አለ አዎ፣ አለ አለ። ትገዛለህ፣ ሳትገዛ አትወጣም እንዴ ነው። ይቅርታ ገንዘብ የለኝም አሁን። ታውቂያለሽ፣ ቀጣኝ። በቃ ችግር የለውም፣ ተገላገልኩ። እና ታዲያ ምን ልታደርግ ነው የመጣው? ቆይ አይደለም፣ ምን ልታረግ ነው የገባኸው? ወደ ሽቶ ምን ልታረግ ነው ገንዘብ ከሌለ? ሽቶ አለሽ እናት ምናምን ብለው ለምን ቆይ ወይስ ልጅቷን ወደሃት ነው ማናገር ያሳለው ልጅቷን

ቆይ ወለድኩ ምናም ብላ በሌሊት ረሁ የምር ይከብዳል። እንደዚህ የምታደርጉት በተለይ አፕሪል ዘፉላይ የሆነ ሰውን ለማስደንገጥ ለፈን ምናም ብላችሁ የሆነ እንደዚህ ሰውን ያ ሰው በእርግጎ ሮጦ መቶ ምናምን የሆነ ዲል ምናምን የምታደርጉ ሰዎች በጣም ጥንቃቄ ያድርጉ። ለምን ሪል ያ ነገር ደርሶባቸው ድረሱልኝ ብላችሁ ያ ሰው ጋር ሌላ ጊዜ ብትደውል፣ ያ ሰው እንደባለፈው ሊቀለድብኝ ነው ሊያሾፍብኝ ነው ብሎ ወይ ላይ ይመጣ ይችላል። ቢመጣ እራሱ ቀስ እያለ ምን እያለ ሊመጣ ይችላል። ያኔ ደግሞ ዋጋ ትከፍሉበታላቸው። ተጠንቀቁ። ያበር ለገንዘብ ብለ ሽማግሌ ሴት አግብተህ ከሶስት ቀን በኋላ ጠጣ ብሮ እየጠጣ ፈታ በይኝ እየጠጣሽ ፈታ በይኝ ብሮ ይመችሽ። ስሚ አለመፈለግ መብትሽ ነው። መገፍተር ግን መብትሽ አይደለም። እሺ ደግሞ ወንድ ልጅ ሁሌም ወንድ ነው። እሺ አንተ ደግሞ ምን ልጅ ነህ? ተራስ ወኩሮ ስለቀረበሽ ነው አይደል? እንጂ ጅሌ መሰለሽ? ይሄኔ ከጓደኞቹ ገንዘብ ተበድሮ ጃኬት ተውሶ መጥቶ ጀሮች ላይ የውሸት ናዳ ቢያወርድብሽ ባንዴ ባመልሽ ቀረብሽ እንጂ አልቀረሽበትም። እሺ አይቺ ጀለስ ግን የምትናገራቸው ነገሮች የምር አላቅም። ብቻ ምናልባት በእውነተኛ በሪል ላይፉም እንደዚህ ከሆነ ብለናል። ግን ለትወና ብቻ እንዳይሆን ሺ